ሳውዲ አረቢያ ከሌላው ጊዜ በተለየ ሁኔታ ስደተኞች ላይ አፈሳ ጀምራለች። ጥንቃቄ እንዲሆናችሁ ዘንድ ሁለት መረጃዎችን ይዤ ወደ እናንተ መጥቻለሁ። ሰላም አሌይኩም ወራህመቱላ ወበረካቱ። ውድ የተከበራችሁ የተወደዳችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔጋ ሁል ሰላም ነው አልሐምዱላ። እንዳልኳችሁ ሁለት መረጃዎችን ለጥንቃቄ ይሆን ዘንድ፣ ሁለቱም ጥንቃቄ የሚፈልጉ መረጃዎች ናቸው። እነዚህ መረጃዎች ብዙ ሰው እንዲደርስ ሼር ላይክ እያደረጋችሁ ብዙ ቦታ አደርሱልኝ። መጀመሪያ ግን ሀገር ውስጥ እየተፈጠረ ያለውን ብዙ ሰዎችን እየጎዳ ብዙ ሰዎችን አደጋ እያደረሰ ያለው መረጃ ላጋራችሁ። ያ ምንድነው? እዚህ ጋር በምስሉ ምትመለከቱት የቡና ማፍያ እቃ ነው። ይህ ብዙ እህቶቻችን ላይ አደጋ እያደረሰ ይገኛል። ይህም አዲስ የመጣ እንደ ማቆርቆሪያ ነገር ይሆን እኔ ብቻ አላቅም። ያው ዘመናዊ ነገር መለከቱት ዘመናዊ ነው ብሎ በዘመናዊ መልክ አቅርቦት ነበረ። ግን ብዙ ሰዎችን አደጋ እየፈጠረባቸው ይገኛል። እዚህ ጋር የምትመለከቷቸው ሰዎች አንድ ዛሬ በዛሬ ዕለት አንድ የእህታችን ላይ ፈንድቶ አደጋ አድርሶ ነው። እንዲሁም በተመሳሳይ አንድ የእህታችን ላይ በዚሁ መልኩ ፈንድቶባት አይኗን እንዳጠፋት መረጃዎች ያመለክታሉ። በተመሳሳይ መልኩ እንዲሁም ቤት ውስጥ ቡና እየተፈላበት ያለ ወደላይ ፈንድቶ ኮርኒሱን ቀዶ እንደወጣ ነው የተሰማውና፣ በጣም ጥንቃቄ ይፈልጋል። ይህንን ነገር ጥንቃቄ እንዲያደርጉት ዘንድ ቪዲዮውን ሼር አድርጉት። በተለይ ሀገር ቤት ያሉ ሰዎች እንደ አዲስ ይቃሲ መጣ ታውቃላችሁ። አዲስ ላይ ትኩረት ስለሚያደርግ ማህበረሰባችን ይሄንን እየገዛ ያው ጀበና፣ ባህላችን፣ ወጋችን እንትቶ በዚህ እየተጠቀሙ ባሉበት ሰዓት የብዙዎችን አደጋ ላይ እያደረሰና በአደጋ እየተፈጠረባቸው ይገኛልና ወይም ደግሞ እነዚ ሻጮች ይሄንን የሚያቀርቡ ሰዎች የአሰራሩን ሁኔታ መናገር አለባቸው። ወይም ደግሞ ራስን የሚጎዳ ነገር ከመግዛት ተቆጥባችሁ የተለመደችዋን ጀበናችን ላይ አፍልታችሁ ብትጠጡ መልካም ነው እና ይሄንን እቃ ከመግዛት ተቆጠቡ። የብዙዎችን አደጋ ላይ እየጣለ ስለሆነ ማለት ነው። የሚገርማችሁ ነገር ይሄ እቃ ልክ እንደ ግድር ደቅ የሚሉት ወይም ደግሞ የእንፋሎት ድስት እንደሚፈነዳው ልክ እንደሱ ነው የሚፈነዳው ና ያም ደግሞ የእንፋሎት ድስት ሰዎች ላይ ፈንድቶ አደጋ እንደሚያደርሰው ሁሉ ይህም ቡና ማፍያ ልክ በተመሳሳይ እንደዛ እየፈነዳ ብዙ ሰዎችን አደጋ እያደረሰባቸው ይገኛል። እንግዲህ አይን እያጠፋ ነው። እንደዚህ እያፈሉበት ባሉ ሰዓት ወደ ላይ ፈንድቶ ኮርኒሱን ጥሶ ነው ወደ ላይ ያወጣው እና በጣም ጥንቃቄ ያስፈልጋል። እዚ ጋ እንግዲህ ልጅቷ ፌንት ነቅላ ነው ይሄ እንትን ሲል ሲፈነዳባት ወጥቃ ነው ሰዎቹ የተሰበሰቡት። ይህም የተፈጠረው ደግሞ በዛሬው እለት ነው። በተመሳሳይ ቀድም እንዳልኳችሁ አንዲት እህታችንንም ዓይን አጥፍቷል እና በጣም ጥንቃቄ ይፈልጋል። እዚች ጋ የምትመለከቱት አንዲት እህታችን እንትን በረንዳ ላይ ቡና የምታፈላ እህታችን ናትና ቡና አፍልታ የምትሸጥ ማለት ነው እዛ ጋ በምታፈላበት ሰዓት ነው ፈንድቶ ለ እዚህ አደጋ ያደረሳት ማለት ነው። እና ይሄንን ከመግዛት እንድትቆጠቡ ነው፣ ጥንቃቄ እንድታደርጉበት ዘንድ ነው። እንግዲህ ቤተሰብ፣ ሌላኛው መረጃ እንግዲህ ሳውዲ አረቢያ ለምትኖሩ እህት ወንድሞቼ ጥንቃቄ እንድታደርጉ ዘንድ ነው። በተለይ ደግሞ መካ ያላችሁ፣ መካና አካባቢ የምትገኙ በጣም በሀይለኛው ተፍትሽ አለ። በተለይ ደግሞ መዳም ቤት ያላችሁ በዚህ ጊዜ እረፍት ብላችሁ ባትወጡ፣ እጃዛ ቤት ባትሆኑ የተሻለ ነው። እዚጋ እንደምትመለከቱት በየቤቱ እየዞሩ ቤ ቤቱን እየሰበሩ እየገቡ ስደተኞቹን እያወጡ ይገኛል። ያው ትኩረት እያደረጉ ያሉት ህገ ወጦች ላይ ነው። ህገ ወጦች ያው ማንኛውም ጊዜ እያዛሉ ግን ደግሞ አሁን በሀይለኛው ሁኔታና በሌላ አመጣጥ ነው የመጡት ሌላ ጊዜ እንደዚህ ህገወጦቹን ከያዙ ይዘው ወደ እስር ቤት ነበር የሚወስዱት። ከእስር ቤት ደግሞ ወደ ሀገር መጫን ነበረ፣ ግን ደግሞ ያው ማሳፈር ማለት ነው። ግን አሁን አይደለም እንደዛ ብቻ እያደረጉ ሳይሆን ቤት ሰብረው ገብተው ይዘው ወስደው፣ ሽምንትን ዝም ብሎ በቃ ማንም ሰው የማያገኛችሁ ማንም ምንም የማታቁትን ቦታ ወስደው አርቀው ከመካ አስወጥተው የት ነው የሚጠሏችሁ? ሜዳ ላይ ህልም አለ በረሃ ላይ ወስተው እየጣሉ ነው። እና እንደዚህ አይነት ነው ነገሮች እየደረሱ ይገኛሉ። ቢያንስ ለማያቅ ሰው ሷሊ ቪዲዮ ሰርተሽ አሳውቂ። በተለይ ደግሞ የመዳን ቤት ያሉ እህቶቻችን እዛው መዳን ቤት ቁጭ እንዲሉ እጃዛ እንዳይወጡ ምናምን እያሉ ነበር ብዙ ልጆችና፣ ይህንን ነገር ጥንቃቄ አድርጉ። ያው ሰብረው ቤት እየገቡ ነው። እንዲሁም ደግሞ በየመንገዱ ወታችሁ እንዲህ የተለያየ ቃል ከመግዛት ብትቆጠቡ መልካም ነው፣ ትንሽ ይሄ ጊዜ እስከሚያልፍ ማለት ነው። በእርግጥ ሀጅ አካባቢ ወይም ደግሞ ረመዳን ሊደርስ ሲል በሀይለኛው ምንጊዜም ተፍትሻለ ለሁለቱ ጊዜ ሀጅ ለመግባቱ አካባቢና ረመዳን ለመድረሱ አካባቢ ሁለቱ ጊዜ ተፍትሻል። ግን ደግሞ ያው በዛ ጊዜ ብዙ ጊዜ ጥንቃቄ ይደረጋል። ግን የዘንድሮ ደግሞ ለየት የሚያደርገው ነገር ወስደው መጣሉ ነው። የማታቁት ቦታ ወስደው እየጣሉ ነው የሚገኙት። ለምን እስር ቤት እንደሚወስዱ ለምን እንደማይሳፍሩ አላቅም። ሌላ ቦታ ወስደው የማታቁት ቦታ እየጣሉ ስለሆኑ ያን ነገር ጥንቃቄ አድርጉ። እዚጋ እንደምትመለከቱት እንግዲህ ባስ ይዘው ይሄ ሌሊት ነው። እንደምትመለከቱት ይህንን ህዝብ ከቤቱ ከእንቅልፉ ቀስቅሰው አውጥቶ ባስ ላይ ጭነው ወደሚጥሉበት ቦታ እየወሰዱ ነው ማለት ነው። እና በሚያሳዝኑ ሁኔታ ምናልባት ሴት ከሆናቸው አይታወቅም የሚደርስ ነገር። እና አርፋችሁ ስራችሁን ስሩ፣ መዳን ቤት እስከሚያልፍ ድረስ እዛው ቁጭ በሉ። እዚጋ በድብቅ እየተቀረጹ ነው፣ እና ጥንቃቄ እንድታደርጉ ነው። ለሊት ለሊት እየሰበሩ ነው። አሁን ለሊት ቀንም አላሉትም፣ በቃ ቀንም ባገኙ ሰዓት እየሰበሩ እየገቡ ያው ስደተኞቹን እያወጡ ይገኛል እና ጥንቃቄ አድርጉ። መንገድ ላይ ሙሉ ነው አልኳችሁ። በቃ ልነግራችሁ አልችልም። ልክ እንደ ጉንዳን ነው የዘነቡት ማለት ትችላላችሁ በየቦታው ማለት ነው። እና በኃይለኛው ተፍትሽ ስላለ ከመውጣት ተቆጠቡ። ወንገታቸውን ሰርታ ደፍታችሁ ስራችሁን ስሩ። እረፍት የምትፈልጉም ከሆነ ጃዛ ቤት መውጣት የምትፈልጉ ከሆነ ከሀጅ በኋላ ብታረጉት የተሻለ ነው። አሁን በኃይለኛው ትኩረት ሰጥቶ እየያዙ ስለሆኑ ማለት ነው። በፊት ለሴት ልጅ ሀያ ነበራቸው፣ አህትራም ነበራቸው። አሁን ግን ቦጫጭቀው ምናምን ነው ይዞ የሚሄዱትና ቅድም መግቢያ ላይ አይታችሁ ከሆነ አንዲት እህታችን ሀረም ላይ እንዴት እንደሚያሯሯጣት አይታችኋል። እሷም ደግሞ እየሮጠች እሱም ተከትሎ ያው ያሯሯጣት ነበረ። በፊት ግን ቆመው ነበር የሚስቁት ሴት ልጅ ስትሮጥ በቃ ይገርማቸውና፣ ያው እነሱ የእነሱ ሴቶች መሮጥ ስለማይችሉ ገርማቸው ነበር የሚስቁት። ግን ወንዶች ላይ ከሆነ ተከትለው ይሮጡ ነበር። አሁን ግን ያው ሴቷንም ተከትሏት እንዴት እንደሮጠ አይታችኋልና ጥንቃቄ አድርጉ። አላህ ይጠብቀን። ያው እስር ቤት ገብቶ እንትን ማለቱ ከባድ ነው። ታውቃላችሁ እንግዲህ የሳውዲ አረቢያ እስር ቤት እና በጣም ከባድ ነው። ያው በጊዜያችን ያሰብነውን ያቀድነውን ሰርተን ወደ ሀገራችን በምንፈልገው ጊዜ እንደ መግባት ትልቅ ነገር የለምና አላህ ሱብሐነ ወተዓላ ያሰብነውን ያቀድነውን ደግሞ አሳክቶልን ለሀገራችን ያብቃን። እኔ ደግሞ ያሳሰበኝ ነገር ምንድን ነው ከመካ አውጥተው ሌላ ቦታ እየጣሉ ያሉት ነገር ደግሞ ለሴት ልጅ ይከብዳልና ያንን ጥን ጥንቃቄ እንድታደርጉ ዘንድ ነው ይህንን ቪዲዮ እየሰራሁላችሁ። አላህ ሱብሓነሁ ወተዓላ ይጠብቀን ይጠብቃችሁ። በሰላም እንደወጣን በሰላም አላህ ሀገራችንን ያስገባን። ይህንን ቪዲዮ ደግሞ ለሁሉም ሰው እንዲደርስ ሼር አድርጉልኝ ውዶቼ። ይህንን የጥንቃቄ መልዕክት ላደርሳችሁ ብዬ ነው። በሌላ ጊዜ ደግሞ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ።